ሪል ስቴት ደስታው እዚህ ይጀምራል። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በኢራንና እስራኤል መካከል የተጀመረው ሀገር አቋራጭ ግጭት አምስተኛ ቀኑን ይዟል። ትንሿ እስራኤል በቆዳ ስፋት ከአየርላንድ በእጅጉ ስታንስ፣ ግሪክ በስድስት እጥፍ ይበልጣታል ከ249 ሀገራት 115ኛ ደረጃን ስትይዝ የሕዝብ ብዛቷም ከ10 ሚሊዮን አይበልጥም። የኢኮኖሚና ወታደራዊ አቅሟ ግን እጅጉን የዳበረ ነው። 88 ሚሊዮን ሕዝብ ያላት ኢራን ሀገራዊ የምርት መጠኗ ለምሳሌ 413 ቢሊዮን ዶላር ሲሆን የእስራኤል 525 ቢሊዮን ዶላር እንደሆነ ከተለያዩ ምንጮች የተሰባሰቡ መረጃዎች ያሳያሉ። የመከላከያ በጀታቸውም በ2022 ሰፊ መበላለጥ ነበረው። የእስራኤል 19 ቢሊዮን ዶላር፣ የኢራን 7 ቢሊዮን ዶላር። ኢራን በምዕራባውያን ማዕቀብና ጫና ስር ሆና እንኳን በመካከለኛው ምስራቅ ጠንካራ መከላከያ ኃይል መገንባት እንደቻለች ይነገራል። አሁን ሁለቱም ሚሳኤል ተማዘው ነፍስ እየተዋደቁ ንብረት እየተዋደሙ አምስተኛ ቀናቸው ላይ ደርሰዋል። ለያዥ ለገናዥ አስቸግረው አንደኛው በሌላው ላይ የደረሰውን ወይም ደግሞ ያደረሰውን ጉዳት እያሰሉ የሚሳኤልና የቃላት ውጊያቸውን ቀጥለዋል። እስራኤል ዛሬም በመካከለኛው ምስራቅ ከፍተኛ ቁጥር ያለው ህዝብ ከሚኖርባቸው ዋና ከተሞች አንዷ በሆነችው ቴሄራን ድብደባ መፈጸሟ ሲነገር በሺዎች የሚቆጠሩ ነዋሪዎች ከተማዋን ለቀው እየወጡ ነው ተብሏል። የአሶሽትድ ፕሬስ ጋዜጠኛም ዛሬ ጠዋት በቴሄራን ተዘዋውሮ እንደተመለከተው በከተማው ወትሮ ሰው የሚበዛባቸው አካባቢዎች ጭር ብለዋል፣ ሱቆች ተዘግተዋል። ወደ ምዕራብ አቅጣጫ የሚያስወጡ መንገዶች በትራፊክ ሲጨናነቁ፣ በየነዳጅ ማደያው ረጃጅም የተሽከርካሪ ሰልፎች ታይተዋል። ግጭቱ ከተጀመረ ከአርብ ዕለት ወዲህ በኢራን ከ450 በላይ ሰዎች ሲገደሉ ከ200 የሚልቁ መቁሰላቸውን አንድ የሀገሪቱ ሰብዓዊ መብት ተሟጋች ቡድን ገልጧል። የእስራኤል ጦር በትናንት ምሽት ጥቃት አንድ ከፍተኛ ወታደራዊ አዛዥ መግደሉን ሲገልጽ እስራኤል ውስጥ ደግሞ ከትላንት ሌሊት ጀምሮ ከ155 በላይ ቁስለኞች ሆስፒታል መግባታቸው ታውቋል። እንዲሁም ኢራን የሞሳድ ጽሕፈት ቤት ሕንፃ መምታቷን ስታስታውቅ ዛሬ ማለዳ ብቻም 30 የሚደርሱ ሚሳይሎች ወደ እስራኤል መተኮሷን የሀገሪቱ ጦር ኃይል ገልጧል። በቴል አቪቭና ኢየሩሳሌም ፍንዳታዎች መሰማታቸውን በእስራኤል ያሉ የውጭ ዜጎች ባገኙት ቀዳዳም ሀገር ለቀው ሲወጡ፣ የተለያዩ ሀገራት ዜጎቻቸው ወደ ኢራንና እስራኤል እንዳይጓዙ እያስጠነቀቁ ናቸው። በእስራኤል የቻይና ኤምባሲ በዚያ ያሉ ዜጎቹ በተቻለ ፍጥነት ሀገሪቱን ለቀው እንዲወጡ ሲያሳስብ፣ በዮርዳኖስ በኩል ቢወጡ የተሻለ እንደሚሆን መክሯል። ቼክ ሪፐብሊክ 80 የሚጠጉ ዜጎቿን ከእስራኤል በአውሮፕላን ማስወጣቷ ሲነገር ፖላንድም በተመሳሳይ 300 ዜጎቹን በዮርዳኖስ በኩል ለማስወጣት እየተዘጋጀ መሆኑን አስታውቋል። የኢትዮጵያ አየር መንገድን ጨምሮ ወደ ኢራንና እስራኤል ዓለም አቀፍ በረራዎች መቆማቸው ይታወሳል። ትላንት ሌሊቱን ከካናዳም የቡድን ሰባት ሀገሮች ጉባኤ አቋርጠው ወደ ዋሽንግተን የተመለሱት ፕሬዚዳንት ትራምፕ የኢራን የኒኩሌር ፕሮግራም ሙሉ በሙሉ እንዲቆም ፍላጎት እንዳላቸው ገልጸዋል። ቴሄራን ወደ ስምምነት እንድትመጣ ሲያቀርቡ የነበረውን ጥያቄ ኒኩሌር ማምረቷን ሙሉ በሙሉ ታቁም ወደሚል ሐሳብ ተሸጋግረዋል። ፕሬዚዳንቱም ምክትላቸው ጄዲ ቫንስ ማምሻውን ይፋ ባደረጉት መረጃ ትራምፕ የኢራንን የኒውክሌር ፕሮግራም በተመለከተም ተጨማሪ እርምጃ ለመውሰድ ውሳኔ ሳይሰጡ እንደማይቀር ገልጸዋል። ትራምፕ የአሜሪካንን ወታደራዊ ኃይል የሚጠቀሙት የአሜሪካንን ሕዝብ ግቦች ለማሳካት ብቻ ነው ብለዋል። ምክትል ፕሬዚዳንቱ ትራምፕ በእስራኤል ኢራን ግጭት እጃቸውን አስገብተዋል ለሚለው የቴሄራን ባለሥልጣናት ክስ ምላሽ በሌላ በኩል ትራምፕ የቴሄራን ነዋሪዎች ለቀው እንዲወጡ ዛሬ ጥሪ ማቅረባቸው በግጭቱ ተሳታፊ ስለመሆናቸው ማሳያ ነው ብለዋል አንዳንድ ወገኖች። የአሜሪካም ብሔራዊ የጸጥታ ማዕከል የቀድሞ ኃላፊ ግን ፕሬዝዳንቱ የቴሄራን ነዋሪዎች ለቀው እንዲወጡ ያቀረቡት ጥያቄ በኢራን አገዛዝ ላይ ጫና እንዲፈጠር ሆን ብለው ያደረጉት ነው ብለዋል። የአሜሪካ ፕሬዝዳንት የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረነዋል በማለት ዛሬ ለሁለተኛ ጊዜ በማህበራዊ መገናኛቸው የለጠፉት አስተያየት አፍታም ሳይቆይ ማምሻውን ደግሞ አንኮንዲሽናል ሰረንደር ወይም ያለምንም ቅድመ ሁኔታ እጅ መስጠት በሚል ርዕስ ስር የኢራኑ መንፈሳዊ መሪ አያቶላህ አሊ ካማኒ ያሉበትን እንደሚያውቁ ይፋ አድርገዋል። የኢራን መሪ የት እንደተሸሸጉ በትክክል እናውቃለን፣ ሆኖም ቢያንስ ለጊዜውም ቢሆን አንገድላቸውም ብለዋል ግን ሚሳኤል በሰላማዊ ሰዎች ወይም በአሜሪካ ወታደሮች ላይ እንዲተኮስ አንፈልግም፣ ትዕግስታችን እያለቀ ነውና በማለት አክለዋል። የትራምፕ የዛሬው ተከታታይ አስተያየት ያላማራቸው የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ከትራምፕ ጋር ከቡድን ሰባት ጉባኤ ጎን ለጎን በተገናኙበት ጊዜ በኢራን እስራኤል ግጭት ጣልቃ ይገባ እንደሆነ ምንም የነገረኝ የለም ብለዋል ለጋዜጠኞች። በካናዳ የተሰበሰቡት ሰባቱ ሀብታም ሀገሮች በመካከለኛው ምስራቅ የተፈጠረው የጠላትነት ፍጥጫ እንዲረግብ ሲጠይቁ በጋዛ ተኩስ አቁም እንዲደረግ ጥሪ ከማቅረብ ውጪ ስለ እስራኤል ኢራን ግጭት በቀጥታም ያወጡት መግለጫ የለም ነው የሚባለው። ከዚያ ይልቅ እስራኤል ራሷን የመከላከል መብት እንዳላት ከገለጹ በኋላ ኢራን የሽብር ተግባር የምትደግፍ በመሆኑ የኒኩሌር መሳሪያ ሊኖራት አይገባም የሚል የጋራ መግለጫ አውጥተዋል። የአሜሪካም የካናዳም፣ የጀርመን ጣሊያን፣ ፈረንሳይ፣ የብሪታንያና የጃፓን መሪዎች ምንም እንኳን የአሜሪካው መሪ ቀድመው አቋርጠው ቢወጡም። ወደ ሩሲያም ዩክሬን ግጭት ስንሻገር ሩሲያም በዩክሬን ዋና ከተማ ኪቭ ከፍተኛ የሚሳይልና የድሮን ጥቃት መፈጸሟ ይነገራል። በጥቃቱ በጥቂቱ አስር ሰዎች ሲገደሉ ከመቶ በላይ መቁሰላቸውን የዩክሬን ባለስልጣናት ገልጸዋል ሀገሪቱ በ440 ድሮኖችና በ32 ሚሳኤሎች ተመታለች ብለዋል ባለስልጣናቱ ትላንት ሌሊቱን ጀምሮ እስከ ዛሬ ንጋት በዘለቀው በዚህ ጥቃት በተለይ በዋና ከተማ ኪቭ ጦርነቱ ከተጀመረ ወዲህ ታይቶ ባልታወቀ ሁኔታ ሰፊ ድብደባ መፈጸሙን አመልክተዋል። አስሩ ሰዎች የተገደሉትም በዚሁ ኪቭ ላይ በወረደው ሚሳይል ስለመሆኑ ፕሬዚዳንት ቭላዲሚር ዘሌንስኪም ጥቃቱን እጅግ አስከፊ ከሆኑት አንዱ በማለት ገልጸውታል። የሩሲያ መከላከያ ሚኒስቴር በበኩሉ ጥቃቱ በዩክሬን ወታደራዊ ተቋማት ላይ ያነጣጠረ ነው ብሏል። በዋና ከተማ የተፈጸመው ድብደባም ያለማቋረጥ ከዘጠኝ ሰዓታት በላይ መዝለቁንና ነዋሪዎች ወደ ቦምብ መከላከያ መጠለያ ውስጥ እንዲገቡ መደረጋቸውን ዘገቦች አመልክተዋል። ዩክሬን በፈንታዋም አስር ወደሚደርሱ የሩሲያ ግዛቶች በርካታ ድሮኖች ያሰማራች ሲሆን አብዛኞቹ ተመትተው መውደቃቸውን የሩሲያ ዜና አገልግሎት ዘግቧል። በቡድን ሰባት ጉባኤ ለመሳተፍ ካናዳ የተጓዙት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የሩሲያን ዘመቻም ግልጽ ሽብርተኝነት ሲሉ አውግዘዋል። ይህ ዋዜና ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ